ህመም ጸንቶ ብክፉኛ ብትሆን ያልጋ ቁረኛ። ሰሞኑን እንግዲህ ሩታና ፍቅር ደስ በሚል መልኩ መተውልናል ማለት ነው። አስቀድማ ሩታ ዘልቃ ነበረ። እንደገና ደግሞ መልሳ ፍቅር፣ ዛሬ ደግሞ መልሳ መታለት ማለት ነው። ደስ በሚል መልኩ እንዲሁም በአማረ ሂጃብ ለብሳ ማለት ነው ሙስሊም ወንድሞቻቸውን በማስፈጠር ማለት ነው። እንዲሁም ሂጃባቸውን ለብሰው ሩታ አስቀድማ መታ ነበር። ፍቅር ደግሞ መልሳ መታለች ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውዲና እየተከበራችሁ እየተወደዳችሁ ውዲ ቤተሰቦች እንደምናላችሁ ላን ከእኔ ጋር አልሐምዱሊላህ። ለዚህ ቻናል አዲስ የሆናችሁ ላይክ፣ እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። በያላችሁበት ሰላማችሁ ብዙ ትትረፍ እይበልልኝ። ሰላም ፍቅር አንድነት ለኢትዮጵያ ሀገራችን ይሆንልን ማለት ነው። በያላችሁበት ከሞይ ነገር አላህ ይጠብቃችሁ ይጠብቀን። እንግዲህ ሰሞኑን ደስ በሚል መልኩ መተውልናል ማለት ነው። እሩታም እንደዚህ በአማረ መልኩ መታለች ማለት ነው። ያው እሳቸው ስራቸውን እየሰሩ ነው። ነገር ግን እንደዚህ ኢትዮጵያዊነታችን ተባብረን መኖራችንን ያሳያል ብዬ አስባለሁ ማለት ነው። በጣም ደስ ይላል ማሻአላ ብዬ አለ ሁላቸውም አምሮባቸዋል እርታይም ተውባለች ማለት ነው። የሴት ልጅ ውበቷ ሂጃቧ ነው ለካ የሚባለው በትክክል እውነት ነው ማለት ነው። ሴት ልሽት ትሸፋፈን እንዲሁም ሂጃቧን ስታደርግ በጣም ደስ ይላል ማለት ነው። ውድ ቤተሰቦችን እና በዛ ቪዲዮ ላይ በጣም ደስተኛ ሆናለች ማለት ነው። ያው እንግዲህ አብረሽ ወንድማችንን ቢያናደደውም ያው ግን እሳቸው ድራማ ነው። በትክክል ዲራማ መሆኑ ደግሞ ያስታውቅባቸዋል ማለት ነው። ነገር ግን ደስ ባለ መልኩ ስራቸውን እየስሩ ማለት ነው። ሰው ሁላ ለስራ አይደል ከሀገር የሚወጣው እና ሀገራቸው ሆነው ስራቸውን መስራት አሪፍ ነው ብዬ አስባለሁ ማለት ነው። ውድ ቤተሰቦቼ እና ሮታዬ ደስ የሚል ነገር ነው ያደረግሽው ማለት ነው። ፍቅርዬ ፍቅርዬ ደግሞ ፈለቅለቋ ማለት ነው። ማሻ አላህ ማሻ አላህ ብያለሁ ማለት ነው። በጣም አምሮብሻል ሂጃቡ ሂዶብሻል ማለት ነው። ደስ የሚል ነው። ዛሬ እንግዲህ ልጁን እንግዲህ ባናገውም የፍቅር ጥያቄ አቀርባልኝ ያለች ስትል ነበር ማለት ነው። ያ እንግዲህ ድራማ መሆኑ እያስታውቃል ማለት ነው። ምን እዚህ ተዋውቆ ምን እዚህ የፍቅር ጥያቄ ሊያቀርብላት ይችላል። ነገር ግን ያንንነት ወው እኔ ደስ ያለኝ ሂጃቡ አለባበሷ ማለት ነው። እንዲሁም ሙስሊም ወንድማቻቸውን ማስፈጠራቸው በጣም ደስ ይላል እውነት ለመናገር ማለት ነው። እና ፍቅርዬ ተምንም ተምንም ሳትነካከኝ እንደዚህ አምሮብሽ አሸብርቀሽ በራስሽ አይዳ እንደዚህ ስትመጪ በጣም ደስ ይላል ማለት ነው። ማሻአላ ሩታዬም እንግዲህ አብረሽ ጋር ተለያየን ምናምን እያሉ አንድ ቤት ሰው ተቀምጦ እንዴት ይለያያል እናንተ ስታስቡት ማለት ነው። እና አንድ ቤት ተቀምጠው ሊለያዩ አይችሉም። መቸምም አይለያዩም ማለት ነው። እና አዲሱ ፍቅረኛዋ ሳይሆን አዲሱ ወንድሟ ብንል ይቀለናል ብዬ አስባለሁ። እንዴኔ ማለት ነው። እና ብረሽዬ አትና ዴዲ ያው እንግዲህ ለህዝቡ ለማስመሰል ነው እንጂ እናንተ በጥራት መቼም ተጣልታችሁ አታውቁም ማለት ነው። ያው ግን ስራ እስከሆነ ድረስ እንደዛ ብዬ አስባለሁ። እና በጣም ደስ ይላል፣ ቀጥሉበት ስራችሁ በጣም ደስ ይላል ማለት ነው። ነገር ግን አንድ ቤት እየኖራችሁ ተለያይተናል፣ እንደዚህ ነው፣ እንደዚህ ነው እያላችሁ ብዙ እናንተን የሚወዱ ሰዎች አሉ ማለት ነው። እውነት እየመሰላቸው ያንን ነገር ተለያዩ እኮ እንደዚህ ሆኑ እኮ እያሉ በጣም የሚያዝኑ ሰዎች አሉ ማለት ነው። ግን እውነት አይደለም። እሳቸው ድራማ እየሰሩ ነው ማለት ነው። ለማንኛውም ይመቻቸው፣ ይቀጥሉበት ብዬ ነው ምለው ማለት ነው። አዋጥቷቸዋል፣ እሳቸው ናቸው ያወቁበት። ኧረ እና አብርሽ የኛ ወንድም ማለት ነው እንግዲህ የሚዲያው ድምቀት ነው። አብረሽ አብረሽ በነገራችን ላይ መልካም ሰው ነው ያኔ የድሮ እንግዶቻቸውን ስከታተልና የሚያሳይ በቃ የዋህ ልጅ ነው ማለት ነው። አሁንም እንደዛው ነው ብዬ ነው የማስበው ማለት ነው። እና ቀጥልበት፣ ከፍ ከፍ በል ወንድማችን ማለት ነው። በጣም ደስ የሚል ነገር ነው። ሩታዬም ደግሞ ማሻአላ ብያለሁኝ። በጣም ጥሩ ልጅ ናት። ለፍቅሯ ብዙ መስዋዕትነት ያደረገች ልጅ ናት ብዬ አስባለሁ ማለት ነው እና ጥሩ ጥሩውን እየሰራችሁ እኛንም እያዝናናችሁን ቀጥሉበት ማለት ነው። ወደፊት ከእናንተ ብዙ ነገር እንጠብቃለን ኢንሻላህ ማለት ነው። ፍቅርዬ ፍቅርዬ ትንሿ እልዕልት ማለት ነው። እሷ ደግሞ በጣም ደስ የምትልጅናት። እኔ በነገራችን ላይ እን ስመጣ በጣም ነው እንትን የምትመቸኝ ማለት ነው እና ፍቅርዬ እንግዲህ ባደ አዲስ ባደ አዲስ ቪዲዮ እየዘለቅሽ ነው ማለት ነው። ቀጥሊበት ከፉፉም ጋር ብትታረቁ በጣም ደስ ይላል ማለት ነው። ፉፉ በነገራችን ላይ በከፋሽ ሰዓት፣ እንደዛ ባዘንሽ ሰዓት እያጽናናሽ ልጅ ነው ማለት ነው እና እኔ ከፋው አድ ጋር ተለያይታችኋል ብዬ አላስብም። ያው በእምነታችሁ በአንድ ባኮ ነው እንግዲህ እሱም ፈጣሪ ነው የሚያውቀው። ግን ለጊዜው ሴት ልጅ መደገፉ አይዞሽ ማለቱ እንደዚህ እዚህ ደረጃ መድረሱ እዚህ ደረጃ በቃ እንደዚህ ሰው ጋር እኩል ሆና ደስ በሚል መልኩ ስሟ መጠራቱ በፎፎ ምጃ አለበት ብዬ አስባለሁ ማለት ነው። በጣም አሪፍ ልጅ ነው እና ታርቃችሁ ጊዜ በአንድ ብትመጡልን በጣም ደስ ይላል ማለት ነው። አሁነን ለመናገር በሁላችሁም እርብታየም ከአብረሽ ጋር ነው የተዋለ። ፍቅርም ደግሞ እንደዚሁ ከፍሀድ ጋር ነው የተዋለው ማለት ነው። እንጠብቃለን እና ሁላችሁንም እንወዳችኋለን ማለት ነው። ቀጥሉበት። ዲራማም ቢሆን እናንተ ከተመቻችሁ፣ ይሄ ያዋጣናል ብላችሁ ካላችሁ ቀጥሉበት ማለት ነው። ምክንያቱም ስራ እስከሆነ ድረስ ማንኛውም ሰው ለስራ ብሎ ነው ከሀገሩ የሚወጣው። ስለዚህ ስራ እስከሆነ ድረስ መስራት ትችላላችሁ። እኛም ደግሞ እንግዲህ እንደዚህ ቪዲዮ ስትለቁ አንዳንድ ነገሮችን አስተያየት እየሰጠን እኛም እንማማራለን ማለት ነው። ሁላችሁም የሚዲያው ደምቀቶች ናችሁ ማለት ነው። በነገራችን ላይ አንዳንድ ሰዎች እንደዚህ ናቸው፣ እንደዚህ ናቸው የሚሉት ውሸት ነው። እውነት ለመናገር እኔ ሁላቸውም ይመቸኛል ማለት ነው። እና ጭራሽ በ... ሩታ በለቀቀች ቪዲዮ እና በፍቅር በጣም ነው ደስ ያለኝ ማለት ነው። በቃ እንደዚህ ኢትዮጵያዊነታችንን የሚገልጽ በቃ አብሮነታችንን ሙስሊም ከክርስቲያን እንደዚህ አብሮ መኖሩን የሚገልጽ አገላለጽ የፍቅር ነው ማለት ነው። ዲራማውን ያንን ይተዉት። ነገር ግን በጣም ደስ ይላል። እናም ቀጥሉበት፣ ምችት ይበላችሁ ወደ ፊት ማለት ነው። እንወዳቸዋለን ማለት ነው። እናም ደግሞ ሱማያ ሱማያ ንግስቷ ማለት ነው። ዛሬ እንግዲህ ከቤተሰቦቿ ጋር ስትገናኝ የሚያሳይ ቪዲዮ እቃ ነበር ማለት ነው። እውነት ለመናገር እኔ እንጃ ያንን ቪዲዮ ሳይ እንበያ መቆጣጠር ነው ያቃተኝ ማለት ነው። ውድ ቤተሰቦች በጣም ደስ ይላል። ሱማያ ስለአንቺ ደስ ብሎኛል ከቤተሰቦች ጋር በሰላም ስለተገናኘሽ በጣም ደስ ብሎኛል። እንግዲህ በአንድ ጎንም ብትታዝንም ያው እንግዲህ በአንድ ጎን አባቴን አላገኘሁትም እያለ ስታዝን ነበረ። ያን እንግዲህ ያው እንግዲህ ለሞቱትም መጽናናትን ተመኝቻለሁ ማለት ነው እና ሱመያዬ በጣም ደስ ብሎኛል ከቤተሰቦች ጋር ስለተገናኘሽ። እኛ ጀግና በጣም ደስ ይላል ማለት ነው እኛንም እንግዲህ አላህ ይወፍቀን ኢንሻአላህ፣ እኛ ባልነው ሰዓት እንግዲህ ከቤተሰቦቻችን ጋር እንደዚህ በደስታ የምንገናኝበት አላህ ያድርገን ማለት ነው። እንግዲህ ሱመያ ከስንት ዓመት ከስደት ቆይተዋ በኋላ ደስ ብሏታል ማለት ነው። በጣም ደስ ይላል ማለት ነው። ሰው ጤናውን ይዞ ሙሉ አፊያውን ይዞ ከቤተሰቦቹ ጋራ መገናኘቱ በጣም ደስ ይላል ማለት ነው። እውነት ለመናገር እና መያያዝ ስላንቺ በጣም ደስ ብሎኛል። ውድ ቤተሰቦችን እንግዲህ የዛሬው ቪዲዮ ይህንን ይመስላል። ከተመቻችሁ ላይክ እንዲሁም ሼር እያደረጋችሁ አበረታቱኝ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ ሰሞኑን እንግዲህ ሩታና ፍቅር